ሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሰላም ነኝ። ሙቀት ታጠለኩላችሁ። ሰራችን ሰራችልኝ። በቢጃማ ስሞላቀቅ ቁር ሰራችኝ። እዛው ቢጃማሽ ጋተሞላቀቅ ውጭ ብላ ጣለችኝ እላችኋለሁ። የወጣሁት ሙቀት ወላሂ እንደው እንዴት ታምኑኝ? ውየር ወላሂ ለአዚም ውሃ ውሃ አይደለም ወላሂ። ሙቀት አቃጠለችኝ። ተቃጠልኩላችሁ።

አይ ፈተና አይ ስዴት የስራህን ይስጥህ ስዴት የስራህን ይስጥህ እኔ ሌላ ምን እለዋለሁ ስዴትን እና ይሄን ይመስላል ውሃ ቢሆን ይደርቅ ነበር እስከ አሁን አየችው ውሃ ግን አይደለም እንዴት ታምኜ ብዬ ነው ደውሉልኝ ጅዳ ያመነው ጅዳ ልበል ውሽ ጅዳ ውሽ ጅዳ ያንተ ጦር እየታግንቼ ይቅር ይቅር በላይ ልበልህ ጅዳዬ እና ለማንኛውም እንደዚህ ይህን ይመስላል ማለት ነው። እየተቃጠልኩላችሁ ነው ዱባይ ያላችሁ። ወየበሉኝ ወየበሉኝ። እውነት ግን አንዳንድ ጊዜ ፈተና ሲበዛ የሆነ ብርታት ይሰጣችኋል። ለምን አታለሽም እንደዚህ ሆነች ልትል ይችላላችሁ። ላ አላለስም። ለምን ግን አላህ እኮ ፈተናውን የሚያበዛብን የሚወዳቸውን ሰው ነው አደለ? ስለዚህ ዋጥ አድርጌ መቀበል ብቻ ነው እላችኋለሁ። ለማንኛውም ጓደኞቼ ይሄም ይመስላል። እንደ ቀልድ የተጀመረ ነገር ይኸው ምር ደርሷል። እንደ ቀልድ ነበር ጅ የተጀመረው። እሷም እንደ ቀልድ ነበር ያለች። እንደ ግዝቼ አረብ ጋር ኮልት መጋባት ከባድ ነው። ግን ወላይ እንደ ግዝቼ እንዴት እንቢትኛለሽ? እንደው አምጥቼ ክላሲ ድረስ እንችብዬሽ። ንቀት መሆኑ ነው፣ ንቀት መሆኑ ነው ወይ አምስት ኒፎርም ሁላ በላሽ ተሸቀረ ያተመረች ነው ጓውት አለችኝ። ኦኬ ኦኬ ብዬ ነው የምላችሁ። እናቴ የምን የመሰለ ሻንጣ ያላጣ አርጌ ጓውት ታደርጉታላችሁ። እና ወገኖች እና ይሄን ይመስላላችሁ አለው። እንግዲህ ያው እንደዚህ ጊዜ ፈተናችን ይበዛል። ካገሩ የወጣ ሰው ካገሩ የወጣ ሰው ችግሩ ብዙ ነው። ለማንኛውም ችግር የእዛ ደርሶኛል። ለማንኛውም ግን እንደ ችግር አልቆጥረውም። አልሀምዱሊላህ እና ይሄን ይመስላል ወገኖች ዬ ወገኖች ዬ ወገን ወገን ወገን ድረሱ እና ሰላማችን ይብዛ። ለማንኛውም እያለቀስኩ አይደለም ደግሞ ነግሬያቸዋለሁ። ፊቴን ግን አሸሁት፣ ማብለዜ ነው በላ ብዬ አሸሁት ወላሂ።